ቲና ካሌብና የካሌብን አባት ከቤት አባረረቻቸው። ሻንጣቸውን አዘገጃጅታ ከቤት ውጡልኝ ብላ ስታመናጭቃቸው እናያለን ማለት ነው። በባለፈው ክፍል ላይ ቲና እንግዲህ ሰዓት ጎርሳ ሰዓት ለብሳ ስትመጣ እንግዲህ የዳኒ ፍቅረኛው እንግዲህ ከቤት አግኝታታለች። ከቤት ተገናኙ፣ ተፋጠጡ ለመጀመሪያ ጊዜ ማለት ነው። እንግዲህ ቲናም በጣም ሳት ጎርሳ ሳት ለብሳ ነበረ። ዳኒ በጣም ፈርቶ እየተንቀጠቀጠ ነበረ። ይህ ካሌብ አባትም እንግዲህ በቃ ካሌብ ሸኛት ሲል ፍቅረኛውን፣ ዳኒ ብድግ አድርጎ አይ እኔ ሸኛታለሁ ይላል ማለት ነው። እና ቲና በቁጣ ተበሳጭታ ለምን ደግሞ አንተ የምትሸኛት ብላት ትበሳጫለች ማለት ነው። አረ ተረጋጊ ይላል ዳኒ ማለት ነው። ዳኒ በጣም ፈርቶ ነበረ፣ ፈርቶ ነበረ እንዳይታወቅበት ማለት ነው። ከዛም አይተው ባባ፣ ችግር የለውም ይሄዳለው ትላለች ማለት ነው። የዳኒ ፍቅረኛ እንግዲህ ዳኒ ምን ይሸኛታል ብሎ ቀልጠፍ ብሎ ይሸኛታል ማለት ነው። ልክ ተመልሶ ሲመጣ ቲና ሳት ለብሳ ሳት ጎርሳ ጠበቀችው እና የጥፊ ጮል አደረገችው ማለት ነው። ይሄ ጥፊያ ጮለችው። ከዛም ምን እየሆንክ ነው? ልጅቷ ማናት? ምንድናት? ሁላችሁም ልጅቷን የምንትንከባከቧት ለምንድን ነው ስትል ጠየቀችው ማለት ነው። ቆይ ላስረዳሽ። አንቺ እኮ መረጋጋት የሚባል ነገር አልፈጠረብሽም ይላታል ማለት ነው። እና ልጅቷን ስላልወደድኳት ና ማናት? ትላለች ማለት ነው። እሺ ቆይ ላስረዳሽ ይላታል። እሷም ምንም አዳመጥ መስማት አትፈልግም። ከላይ ከላይ ነው የምታወራው ሰላም ጤና ይስጥልኝ። ውድና ና የተከበራችሁ የስልነት ዩቲብ ቻናል ቤተሰብ እንዴት ናችሁ? በትሁት ድራማ ወደ እናንተ መጥቻለው ማለት ነው። ትሁት ክፍል ሰላሳ አብረን የምና ይሆናል አብራችሁን እስከ መጨረሻ ቆዩ። ጤናም እሺ እረጋጋለው ትላለች ማለት ነው። ዳኒ አስሪ እረጋጋለው፣ እረጋጋለው አትበይ ሰከን ብለሽ አሳየኝ ይላታል ማለት ነው። እንግዲህ ዳኒ በቁጣ ደግሞ በሁሉም ፊት መረጋጋት ይታይላታል ማለት ነው የአንቺ ደግሞ በጣም የተለየ ነው ብሎ አመናጭቃት ወጥቶ በሩን ጥርቅም አድርጎ ዘግቶ ይሄዳል ማለት ነው። ቲናም እንግዲህ አትሸነፍም እና በበኩሏ አልረጋጋም እያለ ሰዓት ለብሳ ሰዓት ጎታ ተቀምጣለች ማለት ነው። ዳኒ ና የካሌብ አባት በተቀመጡበት ቲና መጣች ና ላናገርህ ፈልጌ ነበር ትለዋለች ማለት ነው። የካሌብን አባት ከዛ፣ በሰላም ነው ቲና? ይላታል ማለት ነው። እሷም እንግዲህ ቀልጠፍ ብላ ከዚህም በኋላ ሰላም የሚሆን ይመስለኛል ትላለች ማለት ነው። እሺ መልካም የሚፈልገው እሱ ነው ይላታል የካለብ አባት፣ ምን ልታዘዝ ይላታል ማለት ነው። እና ከዚህ ቤት እንድትቆዩ ስንት ጊዜ ልስጣቸው ትላለች ማለት ነው። እንግዲህ ይህ የካለብ አባትን በሳቅ ፍርፍር ብለዋል ማለት ነው አይቲና አልገባኝም ይላል ማለት ነው። ቤት መፈለጊያ ጊዜ ስንት ጊዜ ያስፈልጋቸዋል? ወይም ደግሞ ስንት ጊዜ ልስጣቸው እያልኩ ነው ትለዋለች ማለት ነው። በዚህ መሀል ዳኒ በጣም ተጨነቀ ምናምን አንገቱን ይነቀንቃል። ነፍሱ ተጨነቀች። በቃ እንዳይናገር ጨነቀው፣ ዝም እንዳይል ደግሞ በዚህ ተበሳጭቶ ምናምን የካለባባት ብሩን እንዳይነሳው ይፈራል ማለት ነው። የምን ቤት ነው የምንፈልገው? ቤታችን አይደል? እንዲህ ያለ ነው ይላታል ማለት ነው። ቲናም እንግዲህ ብድግ አድርጋ ቤቴን እንድት ለቁልኝ እፈልጋለሁ ትላለች ማለት ነው። ዳኔም እንግዲህ በበኩሉ አንቺ አበርሽ እንዴ? ይላታል ማለት ነው። ቲናም ብድግ አድርጋ አንተ ዝም በል፣ አይመለከተም ትለዋለች ማለት ነው። ቲና ይላታል ትለዋለች፣ የካሌብን አባት መልስ እየጠበኩ እኮ ነው ትለዋለች ማለት ነው። እና ከቤት ልታባርሪ ነው እንደዛ ነው እያልሽ ያለሸው ይላታል ማለት ነው የካሌብ አባት። ከቤቴን ያልከው የማን ቤት ነው ትላለች ቲና በሙሉ ልብ በኩራት ማለት ነው። የኔ ቤት እኮ ነው ፈርመ ሰታያኛል ትለዋለች ማለት ነው። እያታለልች የነበር ማለት ነው ይላል ማለት ነው የካሌብ አባት። እንደፈለክ ማሰብ ትችላለ ትለዋለች ማለት ነው። ግን እንድትወጡልኝ እፈልጋለሁ። አንተም ልጅህም ጥርግርግ ብላችሁ እንድትሄዱልኝ እፈልጋለሁ ትላለች ማለት ነው ቲና። ቲና በጣም ሀይለኛ ሀርደኛ ሰው ናት። በሷ ቤት ሁሉን ነገር ጨርሳለች። ሁሉን ነገር በቃ ወርሳ ጨርሳለች። እና ቀጣይ የምታስበው ስለቤቱ ምናምን ሳይሆን ስላለው ገንዘብ እንዴት አድርጌ ነው ገንዘቡን የራሴ የማደርገው ወይ ደግሞ የምካፈለው ብላ ነው የምታስበው ቲና። የካሌብ አባትም ከቤት እንወጣልሻለን ትንሽ ጊዜ ብቻ ሰጪን፣ ለካሌብም ልንገረው ይላታል ማለት ነው። እሷም እንግዲህ ጥሩ እጠብቃለሁ ትላለች ማለት ነው። ዳኒን በበኩሉ በጣም በፍርሃት እንግዲህ አረባዬ ነገሩ ወደ አላስፈላጊ አቅጣጫ እየሄደ ነው ይለዋል ማለት ነው። የካሌብን አባት የካሌብ አባትን ብድግ አድርጎ ይሁን ይሄድ እየለየለት ይመጣል ይላል ማለት ነው። እንዴት ግን እኮ ያስፈራል! ይላል ዳኒ በፍርሃት ማለት ነው። የካሌብ አባትም እንዳትከስር አንተም ዝም በል ይለዋል ማለት ነው። እንግዲህ ዳኒ ምንም አማራጭ የለውም፣ ዝም ከማለት ውጪ ምንም አይነት አማራጭ የለውም። ምክንያቱም ለቲና ከነገራት አራት ሚሊዮኑ አያገኘውም ማለት ነው። አይ ገንዘብ ገንዘብ እኮ ማይሰራው እማይገባበት የለም ማለት ነው። ቴና እንግዲህ በጭፈራ ሙዚቃውን ከፍታ እየጨፈረች መጠጥ እየጠጣች፣ ካሊቢ መጣና ይሄ ጭፈራ ቤት አይደለም ጎረቤት እየረበሽ ነው ይላታል ማለት ነው። እሷም ደግሞ ቴና መልስ አድርጋ ይመለከታል። በገዛ ቤት የተለዋለች ማለት ነው ካሊብን። ካሊብም እንግዲህ ተበሳጭቶ ሴትዮ ልክሽን እያጣሽ ነው ይላታል በቁጣ ማለት ነው። እሷም እንግዲህ የምናደድ እንዳይመስል ትለዋለች ማለት ነው። እሷም እሱም መልሶ ተይ ልረፍበት፣ ጎረቤትም እየረበሽ ነው ይላታል ማለት ነው። ቤቴ እኮ ነው ትላለች ማለት ነው። ምነው ቤቴ ቤቴ አበዛሽ ይላታል እስካሁን ምነው ቤቴ ቤቴ አበዛሽ እስካሁን ጎረቤታችን ነበር ሲላት፣ እስካሁንማ ጠገኛ ነበርኩ ትለዋለች ማለት ነው። አሁንማ የቤት ባለቤት ነሽ አይደል ሲላት፣ አዎ በሚገባ ምና አንተን አንገበገበ? ትለዋለች ማለት ነው። አልተንገበገብኩም። ቆይ ግን አንቺ ምን አይነት ሰው ነሽ? ይላታል ማለት ነው። ካሌ ጃ ይላታል ማለት ነው። የፈለከው የፈለግከው ማለት ትችላለህ፣ የፈለግከውን ሁሉ ነኝ ትለዋለች ማለት ነው። አረማ ከሽ ይላታል። ካሌ ተመሳጭተዋል። እኔማ ምንም ሌሊክ አልነበረም። አንተ ግን ጸባይህን አሳምረ መኖር አቃተህ ትለዋለች ማለት ነው። እሱም እንግዲህ እና ይቅርታ ልጠይቅሽ ይላታል በፈገግታ ማለት ነው። እሷም ለይቅርታው እረፍዷል ትለዋለች ማለት ነው። እሱም ቀልደኛ፣ ለማንኛውም አትበጥብጭ ልረፍበት ብሏት በሩ ቋ አርጎ ዘግቶ ይገባል ወደ ክላሱ ማለት ነው። ቲና እንግዲህ ቁጭ ብላ በጣም በንዴት እንዴት ነው የማይደነግጡት እነዚህ ሰዎች? ከቤት መባረሩ እንዴት ነው ያላስደነገጠው? ለምንድን ነው ያልፈሩት? ብላ እንግዲህ እየተጨነቀች እየተጠበበች ነው። መሳ ቤት እንግዲህ ትክክለኛ ቤት አግኝታለች። ቀጣይ የምታሳድደው ሌላ ገንዘብ አለ። በጣም ግራ ተጋብታለች ማለት ነው። ከትውት ጋር ሂዳ እንግዲህ እንደለመደችው እየጨዎችባት ነው ልደበድቤ ነው ትላታለች። ስጨውባት ማለት ነው። የሰውን ክብር ካልጠበቅሽ አይቀርልሽም ትላታለች። ደወች እኔን ነው ትላለች ቴና ማለት ነው። እስኪ ሞክሪው። ለማንኛውም እንድትዘጋጅ ነው ልነግርሽ የመጣው። ከዚህ ቤት ሁላችሁም ተጠራርጋችሁ ተወጣላችሁ ትላታለች ማለት ነው። ትውትም እንግዲህ ከአውሬ ጋር ለመለያየት እኳ አያስፈልገውም እንዲሁ ዝም ብሎ መለያየት ብቻ በቄ ነው ትላታለች ማለት ነው። ማንነው አውሪ አውሬ አንቺ ትላታለች። እንግዲህ ቲናን ሁላቸው አቃጥሎ ሊደፋት ነው። አንቺም ሰው ተብለሻል ገረድ ብላ ተሰደባታለች ቲና ማለት ነው። ትውትን ቲና እንግዲህ ከገንዘብ ውጭ ሌላ የምታስበው ምንም ነገር የለም፣ ገንዘብና ገንዘብ ነው። ያን ገንዘብ ደግሞ የምትፈልገው ዳኒን በጣም ሞታ ስለምትወደው ለዳኒ ምንም ታደርጋለች፣ ምንም ማለት ነው። ትሁትም እንግዲህ እኔ የሰው ቤት ገረድ ነኝ፣ አንቺ ግን የምን ገረድ እንደሆንሽ ታውቂያለሽ እራስሽና ስትላት እንግዲህ የጥፊ ልትመታት ስትል እጅ አለቀም አደርጋታለች ትሁቷ ማለት ነው። ራአት ያዥ ብላ ነው ልትመታት የነበረ። ከዛ ትሁትም ስሚ ብላ ከዚህ በርሚል ውስጥ ጠቅልዬ ሳል ከትሽ ውጭ የተላታለች ማለት ነው። ቴናም እንግዲህ የተለመደው ፉከራውን ፎክራ አልለቅሽም ጠብቄ ብላ ወታ ትሄዳለች ማለት ነው። ካሌብና አባቱ ቡና እየጠጡ ከቤት እኮ ውጣልኝ አለችኝ ይለዋል ማለት ነው። አረባት ሰው በዚህ ልክ እንዴት ሆዳም ይሆናል? ይላል ካሌብ። ፊርማው ሳይጸድቅ ወደ ማስወጣት ይላል የካሌብ አባት። ካሌብም እንግዲህ የእውነት እኮ ሰታት ቢሆን አለቀልን ይለዋል ማለት ነው። እንግዲህ የካሊብ አባት ብድግ አድርጎ እብድ ነኝ እንዴ ይላል ማለት ነው። እንዴት እንደዚህ አደርጋለው ይላል ማለት ነው። ካሊብን ብድግ አድርጎ እሱም አባዬ አታደርግም ይለዋል ማለት ነው። እውነት ለመናገር ከኔና ከሷ መሀል ምንም ነገር ባይፈጠር ሰጧት ብትለይ ለራሱ አምንህ ነበረ ይላል ካሊብ አባቱን ማለት ነው። የካሊብ አባትም የገደለች ይመስሏት ጠላትነቷን በትክክል አያሳየችኝ ይላል ማለት ነው። ካሌብን ብድግ አድርጎ እኔም እኮ ፈዝዬ የነበረ ይላል ማለት ነው። ካሌብ ግን ማለት ነው። የካሌብ ትዕግስት ግን በስማ በጣም ይገርመኛል፣ ይደንቀኛል ትዕግስቱ ማለት ነው። የካሌብ አባትም እንግዲህ ብድግ አድርጎ በነገራችን ላይ አሁንም ፈዛል ይለዋል ማለት ነው። እንግዲህ ካሌብም አባዬ ተወኝ ይለዋል እንግዲህ። የዳኔን ፍቅረኛ እንዲወስድ እንዲያገባ እንዲቀሞ ይፈልጋል ማለት ነው የካሌብ አባት የካሌብ አባት ደስተኛ የሚሆኑት እንግዲህ ካሌብ የዳኔን ፍቅረኛ ማግባት ሲችል እና ሲችል ብቻ ነው ማለት ነው። የካሌብ አባት እንግዲህ ኤዴንን ካልፈለግካት ችግር የለውም ግን ያቃጠሉህን ያህል አቃጠላቸው ይለዋል ማለት ነው። እውነት ለመናገር እኔ ቢያገባ ካሊብ ቢያገባ ደስ ምል ትሁትን ቢያገባ በጣም ውስጤ ነው፣ በጣም ምኞቴ ነው። ያው ግን የካሌብ አባት የፈለጉት የዳንን ፍቅረኛ እንዲያገባ ኤደንን ማለት ነው፣ ኤደንን እንዲያገባ ነው የፈለጉት ማለት ነው። ካሊብም እንግዲህ በዚሁ አልተስማማም፣ አልተዋጠለትም። ታውቃለህ አባዬ፣ እኔ ተንኮል ማሰብ አልችልም። ተንኮል ለማሰብ ደግሞ ጊዜ ያስፈልገኛል ይላል ማለት ነው ዳኒ፣ ይቅርታ ካሌብ። ይካሌብ አባት እባክህ አትመጻደቅ ይላል ማለት ነው። እኔ ሁለት ዓመት ሙሉ ወርቸላዊኝ የደረሰብኝን የደረሰብኝ ነገር ነው እንዲህ እንዳስብ ያደረገኝ ይላሉ ማለት ነው ይካሌብ አባት ዳኒም እንግዲህ መቶ የካሌብ አባትን እየለመነው ነው። በአንድ ልጅ ልለምንህ፣ በካሌብ በአንድ ልጅ ልለምነ፣ ሁሉም ነገር ይብቃ። እሷም እንደዚህ እያስቀየመችህ እስከ መቼ እየተገፋ ትቀጥላለህ? ብሎ ይለምነዋል፣ ይማጸነዋል ማለት ነው። የካሌብ አባትም በቃ ባተለም እኮ አሁን ነገሮች እያበቁ ነው ይላል ማለት ነው። ዳኒም ብድግ አደርጎ ግን እኮ ነገሮች በጣም እየከበዱ ነው ይላል ማለት ነው። የካሌብ አባትን ብዱግ አድርገው አንተን ምንድን ነው ያስጨነቀ? ይሉታል ማለት ነው። ዳኒን እንግዲህ ዳኒቻም እየተቅለሰለሰ ያው እህቴ አይደላች ይላል ማለት ነው። እና የካሌብ አባትም እሱማ ነው ግን ደግሞ አንተና እሷ አንድ አይነት አይደላችሁም ይለዋል ማለት ነው። አዎ እሱማ አንድ አይነት አይደለንም ይላል ዳኒ ማለት ነው። የካሌብ አባት በራሷ ጊዜ ማወቂያዋ ደርሷል ይላል ማለት ነው። ግን እነገራት አለው ካልክ ሁሉም ነገር የዛኔ ያበቃል፣ ሁሉንም ታጠዋለህ ሲል እንግዲህ ለዳኒ ማስጠንቀቂያ የሚመስል ነገር ተናግሯል ማለት ነው። እንግዲህ ዳኒ በበኩሉ ለዛደል አይደል እንዴ ታዲያ አንተን የምለምንህ ይላል ማለት ነው። የካሌብ አባትም አትለምነኝ፣ ምንም የሚያስለምን ነገር የለም ይላል ማለት ነው። ዳኒ በበኩሉ ብድግ አደርገው እንግዲህ አባዬ እና እንደዚህ እንደተዋረድክ ትቀጥላለህ ይላል ማለት ነው። የካሌብ አባት አክብራይ ታውቃለች እንዴ ሲል እንግዲህ፣ ዳኒ ደንገጥ ብሎ አባዬ ንቃ ታውቃለች ማለት ነው። ቆይ ግን እኔ የምለው ትውስታ እየተመለሰ ነው እንዴ ይላል ማለት ነው። በፍርሃት የካሌብ አባትን መለስ አድርገው አክብራይ ብታቅማ ኖሮ እንደዚህ አትሆንም ነበረ። ለካ የስጦታ ውስጥ እስኪሰጣት ነበረ እንደዚ ሰጥቶን የነበረው ሲሉም እንግዲህ መልሰውለታል ለዳኒ ማለት ነው። ዳኒም እንግዲህ እሺ ምን ላደርጋት ሲል የካሌብ አባትም አንተ ምን ታደርጋታለህ? ተዋትና ጊዜው ሲደርስ እናየታለን ይላል ማለት ነው። ዳኒ እንግዲህ ፍቅረኛውን ለማግኘት ሶክ ሶክ እያለ ሲሄድ መንገድ ላይ እንግዲህ እየተከተለች ቲና መጣ ዳኒ ቆየት ነው የምትሄደው ትለዋለች ማለት ነው። ከዛ እሱም እየተከተል ነበር እንዲህ ይላታል። እሷም እንግዲህ መለስ አድርጋ እየጠራሁህ አትሰማኝም እየገሰገስክ ነበር ትላለች ማለት ነው። እና የት እየሄድክ ነው ስትልም ጓደኞቼ ለማግኘት ነው፣ ጓደኞቼ ጋር ተቀጣጥሬ ነው ይላታል ማለት ነው። ታዲያ አብረን እንሄዳለና ደስ ይላል ትለዋለች እሷ እሱም እንግዲህ እንግዲህ ጀመረሽ። እኔ አንቺ እንደምትሄጅ አልነገርኳቸውም፣ እኔ ብቻ ነው ማግኘት የምፈልገው ይላታል ማለት ነው። እኔ በጣም ደብረውኛል ዛሬ፣ አብረን እንድንሆን ፈልጋለሁ ስትለው፣ እሺ በቃ ወደ ቤት እንመለስ ይላታል ማለት ነው። እንዲህ ወደ ቤት ለምን በቃ እንጋብዛለሁ ውጭ ስትለው፣ አልፈልግም ወደ ቤት እንድንመለስ እፈልጋለሁ ይላትና እጅ ልጅ ተያይዘው ይመለሳሉ ማለት ነው። የካሌብ አባት እንግዲህ የረሳውና ብር ያስቀመጥክበት አካውንት አለው ሲለው፣ የለም አንዱ ጋር ያለው አስር ሺ ብር ነው ይላል ካሌብ ማለት ነው። እንግዲህ ፊትለፊት ቲና እንድታየው የአካውንቱን ቡኩን ማለት ነው ፊትለፊት ያስቀምጠላት ይለዋል ማለት ነው። እንግዲህ ቲናም ሰዓት ለብሳ ሰት ጎርሳ ይዳ ቤት ውስጥ ስታየው ያለው አስር ሺ ብር ብቻ ነው። ከዛ በጣም ተናደደች። በጣም ተበሳጭታ እንግዲህ ካሌብን ብሩስ ትለዋለች፣ ገንዘቡስ ትለዋለች ማለት ነው። ገንዘቡማ ይሄ ነው። እንዲህ እስካሁን የነበረው ገንዘቡን ሁሉ የት አደርገው ነው ብላ እንግዲህ በቁጣ በብስጭት ተናገረዋለች ማለት ነው። ካሌብም እንግዲህ ገንዘቡ ያለው ይሄ ነው። ገንዘብ ያስፈልገኛል፣ ድርሻዬን እንድሰጠው ይፈልጋለሁ ትለዋለች ማለት ነው። ድርሻዬን ይላታል። አሁን እናሱንማ አምስት አስር እያደረግኩ በየጊዜው በየሰዓቱ ሳያጠው ይላታል ማለት ነው። እሷም በቁጣ ከቤት ማስወጣት አለብኝ ብላ ሻንጣቸውን ሰብስባ እንግዲህ ውጡልኝ ትላለች ማለት ነው። ቲና አብራችን ስለነበራት ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። ታዲያ ላይክ ሼር ማድረግ እንዳትረሱ፣ በሌላ በሌላ በክፍል ሰላሳ አንድ እንገናኛለን። ቤተሰቦችዬ አበረታቱኝ እንግዲህ ለድራማው አዲስ ነኝ። ምን ልጨምር ምን ልቀንስ ማድረግ ያለብኝ ንገሩኝ። አመሰግናለሁ።